የዛሬ ዘጋሪዎቻችን ጽጌ ድንግል፣ እስቴተ ድንግል ይባላሉ። እንግዲህ እንጀራ ሁላችሁ እዛ ጋር እንደዚህ እየተከመረ ነው። አሁን ይኸው ወደ መጫ ነው እየሄድን ነው። ቅዱስ ገብርኤል ያልታሰበ ይስጥልን። ወጡ ይህንን ይመስላል። እንግዲህ እዛው ደግሞ እየደረስን እናያለን። ከእግዚአብሔር ጋር መዳን ያለም ከሁላችን ጋር ይሁን። እኛው አሰሩ ነው።

ድንች እንግዲህ ሁላችሁ ተከታተሉ።

ሰለታ

የገብርኤል ዝግርተኞች በእውነቱ በዛሬው ቀን ለእኛ ያደረጋችሁት እንክብካቤ ቀላል አይደለም። ይህ ለእኛ ያደረጋችሁት እንክብካቤ ብል በማይበላው ሌባ በማይሰርቀው በላይኛው ሰማያዊ መዝገብ ይመዝገብላችሁ። ቤታችሁ የፍቅር ቤት ይሁን። ቤታችሁ የደስታ ቤት ይሁን። ቤታችሁ የጥጋብ ቤት ይሁን።

ቅዱስ ገብርኤል ሦስቱን ወጣቶች ከእሳተ ነበልባል እንዳወጣ ሁሉ እናንተንም ከተለያየ ፈተና፣ ከተለያየ አደጋ ያድናችሁ፣ ዋስ ጠበቃ ይሁናችሁ። በእውነት ለእኛ የተደረገው ነገር በዛሬ ዕለት ቀላል ነገር አይደለም። እግዚአብሔር ውለታችሁን ይመልስላችሁ። እዚህ የምንገኝ ወደ 8500

ዶክተር ቢንያም በለጠ ሌኒ ገብረየስ የሰበሰቡን ለሀገራችን ያገለገልን ጀግኖች። ሌላ ደግሞ ክፍለ ከተማ ወደ 46 ቅርንጫፍ ከፍተው በማስተዳደር ላይ ይገኛሉ። በማ ኃይል በእግዚአብሔር ኃይል፣ በማ ኃይል በእነሱ ኃይል፣ በማ ኃይል በእናንተ ኃይል። ይህ ለእኛ ያደረጋችሁልን እንክብካቤ ውለታችሁ እግዚአብሔር ይክፈላችሁ፣ እድሜ ጤና ይስጣችሁ። እንወዳችኋለን። በሰላም ግቡልን።

ከመቱ ቅዱስ ገብርኤል ይጠብቅልን ዝክራችሁ ዝክረ አብ ዝክረ ወንድ ዝክረ መንፈስ ቅዱስ ያርግላችሁ ዝክራችሁ የዳቢሎስ ድል መንሻ የመንግስተ ሰማያት መውረሻ ያርግላችሁ። እዚሁ መቆዶኒያ መጥታችሁ ከኛ ከምስኪናን ጋራ አብረን እናሳልፍ ብላችሁ ከውጭም ከሀገርም ያላችሁ ተባብራችሁ ይህንን ዝግጅት በማዘጋጀታችሁ እኛ ከፍተኛ ደስታ ይሰማናል። ደስታ ቤታችሁ ይግባ ቤታችሁ ደስታ ቤት ይሁን ልጆቻችሁ ይደጉላችሁ!

የሰራችሁት ረዲኤት በረከት ያርግላችሁ። ምንም ነገር ለስራችሁ ሁሉ ክፍት ያርግላችሁ፣ መንገዱ ቀና ያርግላችሁ። ያላገባ ያግባ፣ ያልወለደ ይውለድ። ልጅ ወልዳችሁ ሳሙ፣ ዘርታችሁ ቃሙ። ምንም አትጡ። ምርቀታችን ከዳመና በታች አያርግብን፣ ከዳመና ጌታችን መድኃኒት ተቀብሎ ያሳርግልን። ለእናንተ ለእኛ ከኛ ጋራ በመዋላችሁ

ከውጭም ያሉት እየመጡ እንዲጠይቁን የበለጠውን ሀብትና ሞገስ አግኝተው ከኛ ጋራ አብረን እንድናሳልፍ እግዚአብሔር ይርዳን። አገራችሁ በሰላም ከኛ ጋራ ለመገናኘት ያብቃቸው። ሀገራችን ሰላም ያርግልን። ታቦት ከመንበሩ ሽማግሌ ሀገሩ ይጠብቅልን። እናንተ በሰላም ግቡ።

እዛ ውጭም ያሉት በሰላም ያኑረልን። እናመሰግናለን። ስባት

ልብ ማድረግ ያለብን ምንድን ነው? በአሁኑ ሰዓት ላይ በአካባቢያቸው ደካማ ወይም ደግሞ የተራበ የተጠማተው አይደለም። በቤታቸውም ጠርተው የመላኩ የቅዱስ ገብርኤልን ዝክር ቅመሱልን ቢሉ ማንም እግዚአብሔር ይስጥልን የሚላቸው አይደለም። አቶ ሳይሆን ነገ ጠዋት እኛም ስንጠራማ ወንፈል መከፋፈል ሊሆንብን አይደለምን ብለው